ከወደ ባህር ዳር አስደሳች መረጃ በርካቶችን ያስገረመ ነው። ስልሳ ሁለት አመት ሙሉ በትዳር አባትና እናቴ ለስልሳ ሁለት አመት በመተሳሰብና በፍቅር የቀጠለ የትዳር ህይወት አከበርንላቸው በማለትም ነው ስልሳ ሁለተኛ የጋብቻቸውን በዓል እያከበሩ እንደሆነ ጨምረም ነው። እንኳን ለዚህ ያበቃችሁ፣ ዘመናችሁ ሁሉ ይባረክ፣ እግዚአብሔር ይመስገን፣ በማለትም በርካቶቹ አምላክ ሆይ እንደነ በደል ሳይሆን እንዳንተ ቸርነት ላደረክልኝ ሁሉ መልካም ነገር ሁሉ ክብርና ምስጋና ይድረስልኝ፣ በደልኝ በማለትም የእሳቸው ልጆችም ምርቃታቸውንና መልካምኞታቸውን እየገለጹላቸው እንደሚገኙ ጭምርም ነው። ምን ያህል በጣም በሚገርም ሁኔታ እየሰመረ ትዳር እንደሆነ ከዚሁ ከቆይታቸው መረዳት እንደምቻል ጭምርም ነው። ትዳር ሰው ከተጋባ በኋላ መለያየት በጣም አስቸጋሪ፣ አልፎም ደግሞ ለልጆቻቸው ስነ ልቦና መጥፎ እንደሆነ ጭምርም ነው። ትዳር ሲባል እንደዚህ መሆን እንዳለበት፣ ትክክለኛ ፍቅር ላይ የተመሰረተ ትዳር መሆን እንዳለበትም ነው። በርካቶቹም ሀሳባቸውን እየገለጹ ያሉት እጅግ አስገራሚ መረጃዎችን በማስመልከትም ነው። ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኘሁ። ሰላም ቆዩልኝ።